የሰው ልጅ ነጻ ፍቃዱ የተገደበ ነው ወይንስ ያልተገደበ ነው ይላል። የተገደበ ነው። ነጻ ምርጫ ፍቃድ የለን ነገራቶች አሉ። ነጻ ምርጫ ፍቃድ ያለን ነገራቶች አሉ። ልብ በለው እዚህ ጋ ታዲያ፣ ነጻ ምርጫ ፍቃድ ሳይሰጠን ከሆነ የፈጠረን ለምንድን ነው የምንጠይቀው የሚል ጥያቄ ይመስላል። አይደል አ ደብለህ አ አሁን መጀመሪያ ልናውቅ የሚገባ ነገር ባጭሩ፣ በእኛ ላይ እንዲሆኑ የወሰናቸው ነገራቶች አሉ። ለእኛ ነፃ ምርጫ ፍቃድ ያልሰጠን በነዚያ የተሳይቀን አይጠይቀንም እንዳትፈው ከእኛ የሚሆኑ ነገራቶች አሉ። ጽድቅና ኃጢአት፣ እነዚህ ዋናቸው ነገራቶች ለእኛ የተወሉ ነፃ ምርጫ ፍቃዶቻችን ናቸው። በነዚህ ነው በምንጠይቀ በነዚህ ነው ጀነትና ጃና ሰ ለምሳሌ፣ በእኛ ላይ ከሚሆኑ ለእኛ ምንም ነፃ ምርጫ ፍቃድ ያልሰጠን ነገራቶች አሉ። በእነዚያ ነገር ላይ አላስመረጠም በቃ። በዚያ ነገር ላይ አይጠይቃል። ለምሳሌ ወንድ ልጅ ነህ፣ ወንድ ልጅ ላድርገህ ወይ ሴት ነገር የወሰነበት ወንድ፣ በራሱ ነገ ወልቀያማ ለምን ወንድ ሆነ? ለምን በዚህ ነገር ላይ ራሱ የወሰነው ነገር ሌላ ጥቁር ወይ ቀይ፣ ይሄ ከበፈጠ በፊት አንተ አካለ ጎል መሆንህ ራሱ

በምንመርጣቸው ስራዎች ምን አለው ከተባለ ቅድመ እውቀት አለው። ያ ቀደር የሚባለው ከዚህ አንፃር ቅድመ እውቀት አለ። ዛሬ የምንሰራው ሁሉ ያወቃል። ነገር ግን አወቀ ማለት ወስኖብናል ቀድሞ ይሄንን እንድንመርጥ ማለት ነው። በዚህም ማስረጃ አለ በቁርአን ላይ ፈመን ሻአ ፈልዩእሚን ሚንል ይ የፈለገ ያምን የፈለገ ለ እዚህ ጋር መሻያጸድ በቀደም በእኛ

ሰሰሩ በነበራችሁ ስራ ምክንያት ጃሃንም ህዝብ እናቅመሱ ይባላሉ። ከዱቁ ልዓዛብ ቢማኩንትን ተክፈሩ ሌላ ቦታ ላይ ስትክዱ ምክንያት ይባላል። ላለ እዚህ ጋር ነገር አለ አንድ ነገር ብዙ ሰው ነገር ያው ሲመልሱ ጊዜ ረጭ አደም እና ሙሳ አለይሂ ሰላም በተከራከሩ ጊዜ በሰማይ ላይ ነው። ሰለላሁ ዐለይሂ ወሰለም ያንን ተረከቡልን አላ አይደለ? አላህ ቀድሮብኝ ነው ብሎ አደም አልተናገረም? ታስታውሳለህ? አላህ ቀድሮብኝ ነው ሲል ባጭሩ አደም አለይሂ ሰላም ዘገ አላህ ሱብሓነሁ ወተዓላ በቅድመ እውቀቱ ስር ያለ ነው ማለት ነው እንጂ ያንን ብላ ብሎ ቀድሮበት ነው ወይ እንዳትበላ

አላህ ስብሐነ ወተዓላ ይህን ነገር ከመከሰቱ በፊት ያውቀዋል። አንደኛ ቀደም ደረጃ ሁለተኛው ያንን የሚያውቀውን እንደፊት እንደምሰራ ላይ ነው እንጂ ምርጫ በራሱ ምርጫ ዋንዴ ያላህ ሱብሓነ ተዓላ ምርጫ ብቻ አልኩ። ለምሳሌ ሰጠው። አንተ ወደዚህ ዓለም መምጣትህ የማን ምርጫ ነው? ይህ የአላህ ስብሐነ ተዓላ ምርጫ ነው እንጂ አንተ ድርጦህ አይደለም። ልፍጠረህ አልፍጠረህ ብሎ ማክሮህ ነው ወይ ልስጠርህ አልልህ፣ ራስህን የፈጠረህ አይደለም። ልክ እንደ ወንድ ልጅ በሆነ ሴቶች ሴት መሆናቸው ጥቁር በሆነ ወይ ቀይ በሆነ ወይ ረጅም አጭር በሆነ ወይ ኢትዮጵያ ላይ መፈጠርህ ወይ ሌላ ዓለም መፈጠርህ ይህ ራስህ ምርጫ ነው ከእናትና ነገር ግን ከአንተ የሚሆኑ መልካም ስራዎችና መጥፎ ስራዎች እነዚህ ለእኛ ነፃ ምርጫ ፍቃድ የተወል ነገር አፈስ ናቸው። ነገር ግን ያን አላህ ስብሓነው ተዓላ በቅድመ እውቀቱ ያውቀዋል ወይ ባሪያዎቹ አንድን ስራ ከመስራታቸው በፊት ቀድሞ ያውቀዋል። ቦታቸ አላል ያዕልሙ ማ በይና አይድም ማ ከልፈሁም ማለት ስለ ፍጥረታቶች ባህላቸውን ቤትታቸውን አውቃለሁ። እኛ ያ ማወቁ ግን በእኛ ላይ መወሰኑን ያሳያል ወይ ያሳያል? ለምሳሌ ደስደስ ከአንተ ነፃ ምርጫ ፍቃድ ከምትሰራው እርሱ ቅድመ እውቀት አለው። ነገር ግን አንተ በራስ ነው እንደሰራ ሸበላ አሁን ዛሬ ገስት ላይ መታሀል አይደለ? ሸበላ ገስት ላይ ገብተህ ልጠይቅ መታሀል አይደለ? አላህ ሂድና ሁሴን ጋር ገብተህ ልኮህ ነው የመጣህ ወይንስ በራስህ ነፃ ምርጫ ፍቃድ ገብቼ ለምን አልጠይቀውም ብለህ ነው

ቸገረኝ ወይንም ሀብቴን ከፍ ላድርግ ብሎ ዘረፈ ሰው። ነገር ግን ከመስረቁ በፊት ፈጣሪ ስ በቅድመ እውቀት ያውቃሉ ደንብ አድርገ ያውቃል። ማወቁ ግን ያንን ነገር ማለት ስለ ስጥረታቶች ሁሉ እርሱ ቅድመ እውቀት ዛሬ የምንሰራቸውን ነገራቶች ሁሉን ነገራቶች ያውቃል። አላ ያ ማለት እኛ የምንመርጣቸው ማንኛውን በእኛ ምርጫ ነው

ኢላ ወድ ት መቃድ ን አልጀነት መቃድሁ ሚነና ከናንተ መካከል አንድ የለም የጀነትና የጀሀነም መሆኑን የተጻፈ ቢሆን እንጂ ነቢው ብሎ ተናገሩ። ከዛ በኋላ ሰሃባዎች ምን ብለው ጠየቁ? ልና ያ ረሱላላህ አን የአላህ መልክተኛ ብለን ጠየቀን። አፈላ ነተኪሉ ስራችን ላይ ሰርቶ እኛ ቀድሮብናል ብለን ምንም አንስራ ወይስ እንስራ ብለው ሰሃባዎች ነብዩን አለይሂ ሰላቱ ሰላም ሲጠይቁ፣ ኢላህ መልእክተኛ አለይሂ ሰላቱ ሰላም ምናሉ? ላ ዝም ብላችሁ አትቀመጡ፣ ሁላችሁም ስራችሁን ስሩ ብሎ ተናገሩ ማለት ነው። ይዕመሉ ስራችሁን ስሩ፣ በአላህ ላይ ብቻ አትመኩ። ኩሉም ሁሉም ሰው ሙያሰሩን የተገራ ነው። የራሱን ስራ ራሱን የሚሰራው እንጂ አላህ አስገድዶት አይደለም። እንደዚህ አይነት ስራ የጀነት ጀሀነም ብሎ የሚያደርሰውን ስራ የምንሰራው እናንተ ራሳችሁ ናችሁ የምትሰሩት እንጂ አላህ በዚህ ነገር አያስገድዳችሁም አሉና መ ቀረአ የአላህን ቃል ቀሩ አማ መን አዕጣ ወተቃ የዘካን ገንዘብ የሰፀ እንዲሁም ደሞ አላህ የተጠነቀቀ ሰው ወሰደቀ ቢልሁስና በሁስናም ደሞ ያረጋገጠ ያመነ ሰው ፈሰኑ የሲሩሁ ልዩ ስራ ገር ለሆነችው አለም እናገራለት አለን፣ ወይነም እናገራለን አለን። ስለዚህ አንድ ሰው በራሱ ምርጫ ፍቃድ አስቦበትና አምኖበት ስራ ከሰራ